ምን አሰብክ? አሁን ምን አሰብክ ማለቴ፣ የሁሉ ተበድልሃል። መጨረሻ ምንድን ነው? አልገባኝም ወይ ካልሆነ ፋኖን መቀላቀል ወይም ሻቢያን መቀላቀል? ምን አደርጋለሁ። ከሀቢ ጋር ፊት ለፊት ተገጣጥማችኋል? አግኝተው ታውቃለህ? አዎ አንዴ አግኝቼው አውቃለሁ። ግን በህልሜ ነው። በብዛትማ ይኸው የዛ ጊዜ ነበር አናቱን ማለት የነበረብኝ። ዘንድሮ ሶስት ያስቀምጠኛል፣ በአራተኛው ማለት ነው። ጣልዘው ዘላለም ነው የሚያስቀምጡ። አንተ ሰውዬ አብይ በድሮ ህይወቱ ሴት ውሻ ነበር ስላልኳችሁ ያሰሩኝ፣ ያሰሩኝ ተመስሉ አንተ ሰው፣ ኢትዮጵያ ውስጥ ያለው እንዴ ድጋሚ ለምን ትላለህ ብለው ድጋሚ ማዕት ፖሊስ እየፈለገኝ ነው። እና ወን ያካ እርዳታ እናርግልህ፣ ቆይ እየተሳደርክ ስለሆነ አዎ። ከተገኘማ ምን ይደረጋል እንዴ? በጣም ምን ችግር ውስጥ ነው ያለው? እግዚአብሔርን ተሰድጃ፣ በቃ ደግሞ በአየር መንገድ ሲሄድ በአየር መንገድ ታግጃለሁ ታግድ ታግጃለሁ መንገድ መሄድ አልችልም። አሁን በአቋራጭ ነው በደቡብ ሱዳን፣ በኬንያ ወይም በሻቢያ በኩል በየት እንደሚሄድ አላውቅም። ብቻ እግዚአብሔር ይወጡ ከዚህ አገር መጥፋት አለብኝ። በማአት ፖሊስ ነው ያራራ በላሽ ለምን ሁለት ሺህ ሰው አለ? ለምን እንግዲህ ያው እንደምታውቁት ስደት ላይ ነው ገና ልሰደድ ነው እ ከሀገር ቦርደር ገና ሳወጣ ከሀገር ዝደት ላይ ነኝ። በቦርደር በኩል አሁን ሚግሬሽን ላይ ስለታገድኩ በቦርደር ሄድ አልችልም። በጫካ ነው ሄድ የምችለው ወይ በኬንያ ጫካ ወይ በሱዳን ጫካ ለምን ቦርደር ላይ ኢሚግሬሽኖች የሚይዙኛል። እሺ ጥሩምባ ካለ እኔ ደስ ያላቸውን ምን ችግር የለውም። ጥሩምባ እንዲነፋላችሁ የምትፈልጉ የሚነፋውን ስጡትኝ። አካውንት አሳሳቅ ግን አሳሳቅ ግን የታባታችሁ ልቅም ቅም አድርጌ በላችኋለሁ ይመስላል። አሳሳቅ ማለት አሳ ፊት ላይ እንኳን የስደት ችግር ይኑርብህና አይመስልም ላይ እሰይ እንኳን ገና የታባታችሁ ብራችሁን እዘርፈዋለሁ የሚል አይነት እንደዚህ ተናግሬ ኢትዮጵያ ውስጥ መቀመጥ የምችል ይመስላችኋል? ስታስቡት ፖሊስ የፈለገኝ ነው ብዬ፣ በአንድ አመት ውስጥ በአንድ አመት ሶስት ጊዜ የታሰሩት ሁላችሁን ታውቃላችሁ። እንዲህ ማዕከላዊ ያልቀረ ፌዴራል ያልቀረ እኔ

እኔ ራሱ ይሄ እንዲያይታኝ ታውቃለህ ድሮ ፏብየ እኔም ችግር ላይ ነኝ ልመና ለእሱም ስትሰጡት ውዶቼ ቤታየን ቁጭ ብላ ያስላማነችው ነው ብላችሁ ለእኔም ስጡኝ ሁለታችንም ለማኞች ነን ውዶቼ ደስ ስላላችሁ ሰዎች ፊት አይታችሁ በጣም ለማይ ለሚመስለው ሰው ስጡ ጋይስ ከሁለት አንዳችን ችግር ሊወደቅ ነው የምንመስለው ማንን መርጣችሁ ስጡ መርጣችሁ ውዶቼ ቆይ ቆይ ቆይ ቆይ እየጠየቅን ነው ከሁለት አንዳችን በጣም

እኔ አሁን አሁን እየተናገርኩት ይሄን እኮ ውዶች፣ ብዙ አትስጡት። ሰላማችሁ ዘለማኔ፣ አሁን እንሰክናለን። ራስ ታማን፣ ቴንክ ዩ። ሰላማችሁ ብዛ፣ እግዚአብሔር ስጥልኝ። አዎ። እና በዋነኝነት በዋነኝነት እንግዲህ ፖሊስ የሚያሯርጠኝ ምክንያት እኔ የመንግስት በጣም አብዝቶታል። እንደዚህ መንግስት ያበዛው መንግስት የለም። ይህ ችግር ውስጥ እየከተተ ነው የመንግስት የመናገር ነጻነት የማምለክ ነጻነት እያሳጠኝ ነው አሁን የት ሆነን የሁሉ ወሬ የምታወራው ይኸው ቪዲዮ ሰርቻለሁ እኮ ሜክሲኮ ጋውኝ ፖሊሲ ያራራጠ ማክስ አርግ አላየሽውም የመጨረሻ ቪዲዮ አሁን ሰፖርት ይኸውልህ እራስታ ምን አለ ሰፖርት ማድረግ እፈልጋለሁ እያለ ነው ኮመንት ላይ አካውንቴ ላይ ታግዱ አካውንቴ ታግደዋል የበፊቱ አካውንት ላይ አሁን ምን ይደረጋል? ያው ሁሉ ሰው ሲረዳኝ የነበረው ታገደ። እሺ፣ በጊፍት ነው መረዳት የምትችለው። በጊፍት ነው ዋው፣ በጊፍት ብቻ ነው። ምክንያቱም ታግደዋል፣ አካውንቴ ታግደዋል። በምንም እንኳን በአካውንት ብቻ ነው። በአየር መንገድም አግደውኛል። አይሱቹ ጋር በአየር መንገድ ወይ ማማ ኢትዮጵያ። ልጆች ሁሉ ወጥተው ልመና ውስጥ ገብተዋል። ለማኝ ይሆነናል እዳ ለተሰደን ይኸው ራስታ ራስታ እያገዘ ራስታ በደንብ ስጠው እንጂ። እንን የተርከሰከሰ ነገር ሰጠፍ ለምን? እስኪ ሞቅ ያለ ነገር ስጠው፣ ሁለት ሺህ ስጠው እስኪ፣ ሁለት ሺህ አድርጊልኝ። ነቃቀምክን ቤት ውዶቼ፣ እኔም እኮ ተቀምጫለሁ። እኔም እኮ አላወራሁም እንጂ የልቤን፣ እኔም አልተናገርኩም እንጂ ውዶቼ፣ የልቤን እኔም አልተናገርኩም እንጂ ውዶቼ፣ እኔም ችግር ውስጥ ነኝ እኮ

ለእኔ ግን እንደ ለእኔ እንኳን እኔ እንደዚህ እንኳን የሚሰጠኝ የለም። እንደሱ ጥሩምባ ሚያስነፋኝ ታድሎ። አይ እሱ ፍቅር ሰጥቶ፣ እኔማ ማን ይወደኛል? እኔ ማን ይወደኛል? ወዶኛል ማን ነው? እዚህ አታስቀኝ ፕሊዝ። ሀገሬ ልጅ ድሮ የሚያገር ልጅ ሀገር ነው የወንዝ ልጅ። አንቺ ብቻ ነሽ ያለሽኝ እዚህ ቤት አንድ ነገር የተናገረ በሙሉ ቲክቶክ ላይ አንድ ነገር የተናገረ በሙሉ ማዕት ፖሊስ እየመጣ እያፈለገ ነው ያለው። እያሳደ ምን እንደሚሻል የምር የምር፣ ትንሽ ከተናገረውሽ የምትወጂኝ ምን እንዲሰጥ ነው። በጣም የምትነፋው ያለማቋረጥ ያ እንግዲህ እኔ ፍቃ አምላክ ይስጥልኝ። አመሰግናለሁ ራስ ተማንነት ከንቲባ አመሰግናለሁ። እግዚአብሔር ይስጥልኝ። እነሱ ቁስ ስትነፋ ነው ደስ የሚላቸው። ችግር ውስጥ ግን ያለ አትመስልም። እኔ በምን ላሳያችሁ? ባንኪ ታግዷል። የድሮ ቁጥሬ ከፈለጋችሁ ንግድ ባንክ የምታቁት ሰው ካለ አጣሩ። በእውነት ታግዷል። ባንኪ እግዚአብሔር እስከ ስንት ነው ምለምነው? ስማኝ ሽ ልንገርክ ማለቴ ቤቴ ውስጥ ስለምኑ ፎሎ ስትደረጉ ማስታወቂያ ሁሉ ትሰራ፣ የኔ ጌታ መክፈል አለ አሁን እ ሰ ሁለት ሺ ስምንት መቶ ነው። አምስት ሺ ከተጠጋጋ ግን ለእኔም ወርደ ትወጣለ አመሰግናለሁ። ችግር የለም። ማለት ያው ግድ ይላል። እኔም ቁጭ ብዬ አፌን ከፍቼ በደረቁ ምንም ካልተሰጠኝ ምን ዋጋ አለው? ቴንኪው ውዴ። የሚሰጥ ካለ ስቶ ከኔ ቁጭ እላለሁ። ትሰጡት ወዶች ኔም አልመቀኝም ግን ያው ቤቴም ስለሆናለ አይደለም ለኔም ካልተሰጠኝ። ጉቺን ጥሯት አብረን ለምንሷም ደንበኛ ለማኝ ቀፋ ያደለች

ምን በጭራሽ። አንተ እኮ እነሱን ደግፈ ስዘላ እንዴ? ወይ ወይ ራስህ። ወይ ለኔ ነው ደግፈኝ። አረ ለኔ ነው። አረ ለኔ ነው ዘለልክ። ከመቀመጫ ተነሳ። ለኔ ነው እኮ ነው። ቴንክ ዩ በጣም ዘለለ ከመቀመጫው። ለኔ እኮ ነው። ወዴ ለኔ ነው። ናና ምንትፈኛ ምንትፈኛ

ምን አይነት ቆራጥ እንደሆንኩኝ ያሳያል። መቼም አገባም እኔ ቤት። አበባ አይደለም አይስክሪም አይደለም። ወሸላህን እዚህ ለውሉ ብታንጠለጥል አትገባም እኔ ቤት። ደፋ ፎሎ ባለፈው ይሄ ሰውዬ እኮ ነው ጋይስ፣ አሁን የሚሰጠኝ ከንቲባ የሚባለው ፎሎ አስደርጌው ድሮ ሰው አስተዋውቀናል ብዬ ሳረሳው ከአንድ አመት በኋላ ፎሎ አስደርጌ ምን ብዬ ለጌሜ አንድ ቤቢ ላይሆን አልሰጠችኝም ብሎ ሸንቤት ሞጣ ቤት እየዞረ ያማኛል። ቆፈታ አትገባም እዚህ ለምን ቃሪ አይደለም አልኩ እኮ የፈለከውን አድርግ። አትገባም አትገባም። ታንቀሙት ወየዞርም መቤት ጋይስ፣ እንዴት እንዳማኝ፣ እንዴት እንደሰደበኝ ጋይስ ወዳይ ምናምን ይላል። አዎ እንደዚህ ኮፍያ ያለው ልብስ እኮ ነው የማደርገው። ኮፍያ ያለው ልብስ አድርጌ እንደዚህ አሁን የልጅ ኮፍያ ያለው ልብስ አድርግና ከዛ ማክስ አድርጌ ነው የምዞረው። ምን ላድርግ? እንበልሽ ምን አሉ መሰለቅ እኛ እንሰጠዋለን። ይለምን አሉ ለምን አሁን ባንክ ባንክዬም እንግዲህ ታግደው ነው። ዞሮ ዞሮ በፍቃድ አምላክ መንፈስ ቅዱስ በእናትህ በሰላሳ ሁለቱ መንፈስ በእናትህ ምን ላድርግ። ባንክዬ ታግደው ነው የፍቃድ አምላክ። እንግዲህ መንግስታችሁን ጠይቁት። የማይረባ መንግስት እናዶኛል። ምን አውቃለሁ። ምቀኛ ላችሁ እኛ ታዲያ ይግባ አልኩኝ። አጮ ፍጭው እየለመነ ነው። ማሮች ባርኩት ባርኩት ውዶች ግን እሱን ስትባ እሱን ስትባርኩ እኔንም ባርኩኝ፣ ውዶች ምን ወለት ሳይሆን ይሄ መንግስት አበሳጭቶ የሚናገር ነው። ዋነኛ የገባሁት ይሄ መንግስት ምንድነው የምትቆጥረው ምን ስማ ምንድነው የምትቆጥረው እያሉ ነው ማሮቼ፣ ባርኩት።

የቤታን ቤት አይኖ ውዶቼ ማለት ደስ ስላላችሁ ችግር የለውም። እኔ ምቀኛ አልሆንበት ማሮቼ ለሱም ጥሩም ባይነፋል ምናምን ያንቀጫል ይችላል የምትፈልጉ ባርጉ እኔ ምቀኛ አልሆንም። ውዶቼ ግን ቤታዬ እኛ ከሱ በላይ አንችን መባረክ ነው የምንፈልገው ብላችሁ በግድ አስጨንቃችሁኝ ከባረቃችሁ ቤቱን ባርኩ የኔንም ከፈለጋችሁ ያ እኔ ምቀኛ አይደለውም ውዶቼ አይ ቤታዬ አንቺ ሁሌ ትባረክ ያልሽ እሱንም እንባርከው ብላችሁ ካላችሁ እሱንም ባርኩት ውዶች እኔ ምቀኛ አይደለውም። ደስ ያላችሁ ፊቱ የሚያዘን ሰው ላይክ ፊቱ ያዘነ ግርጥጥጥ ያለው ባርኩ። ማን ነው የሚባረከው? እንኩል እንትን በላ ቁልጭ ቁልጭ በት አሁን እኮ አንተ እኮ እየተጎሳቆለ እኮ ፊት ያላት

ደግሞ ፖሊስ እና መንግስት ልፍራ እንዴ? የኔ ነው፣ አንቺ ኔትወርክ ነው፣ የኔ ነው። ማንንም ማልፈራም፣ ከእግዚአብሔር ውጪ ማንንም ማልፈራም፣ ፖሊስም መንግስትም ማልፈራም። ደሞ ዘረኛ መንግስት ምን እንደምፈራ አብይንም አትፈራም። ከሰንግዱ ምን ማለት እንደ ስጡት ጋይ ስንገዴ ማለት ለኔም ለሱም ስጡት፣ ለቤታም ስጡት ለቤት ታምስጡ ጋይት ለፍቅረ ሲዝምም ስጡት፣ ለሁለቱም ስጧቸው። ሁለታችን መንግስት እያሳደደን ነው። አንቺስ ደህና ሀገር ላይ ቁጭ ብለሽ ነው? እኔ እዛው ቁጭ ብዬ ነው፣ ሀገር ውስጥ ሆኜ ነው። አንቺ ግን ንገረኝ፣ መንግስት ለምንድን ነው አንተን የሚያሳድድግ እግዚአብሔርን በሁለት ነገር ነው ተጽዕኖ ያደረጉብኝ። አንደኛ በሃይማኖቴ ፍቃድ አውጥቼ ሶስት ሺህ ሰው አስመዝግቤ ሰላም ሚኒስቴር ሄድኩኝ፣ ፍቃድ ስጡኝ አልኳቸው። አስለፍተውኝ አስለፍተውኝ እምቢ ያሉ። አንድ በይ ሁለት፣ ቤቴን አፈረሱብኝ። ቤቴ ተፋፍሶብኛል። ቤቴን አፈረሱ፣ የአስር ሚሊየን ብር ቤት እርሻ የወሰዱ፣ ባንኬን አገዱ። መንግስትን ምን ያላደረው? አሁን ደግሞ አየር መንገድ አገደ። ጨራሽ እንዴ እኔ ላይ ያደረገው ነገር መንግስት ቶርታል። አንተ ፖለቲከኛ ነህ እንዴ? እኔ ፖለቲከኛ አይደለሁም፣ ሃይማኖተኛ ነኝ። ግን በጣም ተጽዕኖ እየፈጠሩብኝ ነው። አሁን ምን አሰብክ? ይኸው መረጃ አለኝ። የአስር ሚሊዮን ብር ቤት ነው የወሰዱብኝ፣ የአስር ሚሊዮን። ምን አሰብክ? አሁን ምን አሰብክ? ምን አሰብክ ማለቴ ይሄ ሁሉ ተበድልሃል፣ መጨረሻ ምንድነው አልገባኝም? እኔ በቃ አሁን በአየር መንገድ ላይ ነበር፣ በሳምንት ታግጃለሁ። በቃ በአቋራጭ በኬንያ ወይም በደቡብ ሱዳን ወይ ካልሆነ ፋኖን መቀላቀል ወይም ሻቢያን መቀላቀል ምን አደርጋለሁ በገዛ እጅ በቃ አሁንማ እየጎተቱኝ ነው ልቀላቀል ስንት ብር ነው የሚያስፈልግ በኬንያ ለመሄድ እኔ አላውቅም በኢሚግሬሽን አልችልም በጫካ ነው መሄድ አለብኝ ለደላላ ስንት ተከፍላለ እኔ እንጃ እስከ አላውቅም በግምት እስከ 150 እስከ 250 ሺህ ብር ድረስ ይከፈል ይችላል። የኔ ይሄ አስቸጋሪ ነው። ኦኬ ውዶች በላሽ ለምና ታዲያ ባርኩት። እኔ ከዚህ በላይ ይሄ ሁሉ አናዘዝኩ ችግርን ሰምተው እንዲሰጡ። አዎ በፍቃም ላክስ። እንግዲህ እንደምታዩት ይሄ መንግስት እያሯራ ጤኔ ያለ በብዙ ነገር የምር በጣም እጅግ በጣም ዘረኛ የሆነ መንግስት አስቸጋሪ ሆኖብኛል። ካናት ባ እንዴ በየብሔር በብሔር ላይ እየተንጠለጠለ መንግስት ምን ላድርገው? ምን አደረኩ? ሃይማኖቴን መስበክ አልችልም። እንደ ነው የራሴ ሃይማኖት ነው። አልደረስኩባቸው እንደዚህ ፍቃድ የማይሰጡኝ ለምንድን ነው? የትኛው መንግስት ስም ስማቸው ማን ማን ናቸው? ስንት ናቸው? አንድ ሰው ነው። በየትኛ መንግስት በየባጭ ዘረኛ መንግስት። ከአብይ ጋር ፊት ለፊት ተገጣጥማቸዋል አግኝተው ታውቃለ? በህልም አዎ፣ አንዴ አግኝቸው አውቃለሁ፣ ግን በህልሜ ነው በብዛት የማየው የዛ ጊዜ ነበር አናቱ ማለት የነበረብኝ ዘንድሮ ሶስት ያስቀምጠኛል በአራተኛው ማለት ነው ጠልዘው ዘላለም ነው የሚያስቀምጡ ጋ አንተ አብይ በድሮ አብይ በድሮ ህይወቱ ሴት ውሻ ነበር ስላልኳችሁ ያሰሩኝ ያሰሩኝ እኮበሱ አንተ ሰውዬ፣ ግን ኢትዮጵያ ውስጥ ነው ያለው እንዴ? ኦ ቪዲዮ የሰራሁት ሜክሲኮ ጋር የሰራሁት ቪዲዮ አታየውም እንዴ? በቀደም ሶስት ቀን በፊት፣ በድሮ ህይወቱ ሴቱ። እኔ ተው ግን ተው። እኔ ለአንተ ብዬ ነው እኔ ሰው ሀገር እኔ ከሀገር ውጭ ላይ እንደበለቁ ማለት ይችላል አንተ ግን ተው በሌላ ህይወት ይፈጠራል። በእኛ ሃይማኖት አሁን እኔ ህንድ ነበርኩ። ሴቶኝ አብይ አህመድ ጀርመኑ ሴት ነበር፣ ሴት ውሻ ነበር ስላቸው ናዚ ማለት ነው ብለው አንድ ሴት ውሻ ነበር ስላቸው ቡሽቲ ማለት ነው ብለው አሰሩኝ። ይስ እንደዚህ ማውራት ይፈቀዳል? እኔ ምን ላድርግ? እነሱ እኮ የሚያስሩበት መንገድ እኮ እየነገራችሁ ነው ስጡት፣ እስኪ። እኔ አልቻልኩም፣ በየቦታው ሊዘረጋ አልቻለም። ፖሊስ እያሳደደኝ በየቦታው ኦ ህይወት ከባድ ሆኖብኛል። በእውነት ዱላዬን ይዤ ምን ይዤ ሄድ አልቻልኩም። ሁለት ጊዜ ዱላዬን ሰበሩብኝ ፖሊሶች። ተው፣ ግን አንተ ግን ችግር የለብህም፣ ግን እኔ ፈራሁልህ። ማናቸውንም አልፈራም እኔ። ማን ስለሆነ ነው መንግስት የምፈራው? መብቴ እኮ ነው፣ የመስበክ መብት አለኝ። ሃይማኖቴን የመስበክ መብት አለኝ። መንግስትም ቢሆን የመተችት መብት አለኝ። ለምንድን ነው ስንተች እስር ቤት የሚከቱ እንዴ? ምንድን ነው የምናርጋቸው እኛ? በእርግጠኝነት በሱዳን በረሃ አርገህ ወደ ኬንያ ድንበር ጠረፍ ላይ ያለው በእርግጠኝነት እንጂ ሀገሪቷ ውስጥ ተቀምጠህ እንደዚያ አታወራም። በሱዳን ጠረፍ አድርጎ ድንበር ላይ ያለው ውዶቼ፣ እንደው ሰው ፖሊስ ነው። የጥንትኛው ቪዲዮ አለ እኮ በቀደም ሜክሲኮ ላይ ወይ አምሆል ፍክረሲዝም ወይ ሰክረሀል ወይ አሞሀል ጠጥተሀል? እኔ አናደውም ባንኪን። ለምን መሰለሽ እንዲህ የማወራው ባንኪ ላይ የነበረውን ሁለት ሚሊዮን ብር አገቱብኝ፣ አገዱት። ሁለት ሚሊዮን ብር አገቱኝ። ሁለት ሚሊዮን ነበር። ከየት አመጣ? ውርስ ነው፣ ውርስ ነው። ቤተሰብ በውርስ ያገኘሁት ነው። በውርስ ያገኘሁት ብር ነው። እኔ ጋር ይሄ እኔ ቤታዬ። እድሜ ላንቺ ሰውየውን አሳሰርሽ። እንደ እኔ ይኸውላችሁ፣ ተው ብየዋለሁ፣ ተው ብየዋለሁ አለ። ተስፋ ቆርጧል ይመስለኛል። ገንዘቡን ምኑንም ስለበሉ ተስፋ ቆርጧል መሰለኝ። ሌቦች ናቸው፣ ሌቦች ናቸው። የሰው ገንዘብ እንዴት ያግዳሉ? ባንክ ይታገዳል እንዴ? እሱማ እሱ አላሸም እንደ ቤቴን አፈረሱ፣ ባንክ አገዱብኝ፣ አስር ሚሊዮን ብር የሚሸጥ ቤት ወሰዱብኝ። እንደ በአይሱዚ መተው የወስዱብኛል። እንደ እኔ ምን ላድርጋቸው? እኔ በጣም ብዙ ነገር ነው ያከሰሩኝ። እሺ በሎሽ ለምን በልሽ? ንገራቸውን ባርኮኝ ምናምን ብላቸውን እኔ ማ እንደ ያለችኝ ምን ይጋን ባረኩኝ፣ ሌሎቻችሁ ባርኩ ይንፋ ጥሩም በእኔ ባለች ነው እንጂ ባንኩ ማን ገንዘብ አስገባልህ ነበር? ታግቷል አልክ። ታገደ ግን መታገድ አይችልም። ፍቅር ይበላችሁ ፍቃም ነው። በሽ ባርኩኝ በል ቢያንስ 5000 ያስገቡት። ወይ ዘንድሮ ልቅም ቅም እያላችሁ ስጡት። በጫካ በደቡብ ሱዳን ወይ በኬንያ ወይ በኤርትራ መሄድ አለብኝ። በቃ ከዚህ ሀገር አሁን ወስኛለሁ። አንድ ጓደኛዬ የምላለ 3000 ዶላር አስገባልን ነበር፣ ግን አካውንቱ ታግዷል አለ። ለምን ቤት ለምን እንደዚህ ያድርግ? የሰው አካውንት ሰጠኋለሁ። የእኔ ሳይሆን የሰው የሰው የሰው አካውንት ሃይ በለኝ። እሺ ቆይ ተቀብሎ ይሰጠኛል። በውስጥ ብቻ ያወራኝ የሆነ ሰው አካውንት ሰጠውና ተቀብሎ ይሰጠኛል።